ሰበር ዜና! የእስራኤል ካቢኔ የትራምፕን የሰላም ሀሳብ መቀበሉን ተከትሎ እስራኤል ጦሯን ከተወሰኑ አካባቢዎች ማውጣት ጀምራለች ሲል ቢቢሲ ዘግቧል። ይህንን የሚያሳዩ ምስሎችም እየተሰራጩ ይገኛሉ። ፑቲን ደግሞ የእስራኤልን ምልጃ ተቀብለዋል። ምልጃው ደግሞ እንዲላክ የተፈለገው ወደ ኢራን ነው ተብሏል። ይህንን ምልጃ ፑቲን ባንደበታቸው አረጋግጠውታል። የኔቶና የምዕራብ ሀገራት ሞስኮን ከዓለም አቀፍ ዲፕሎማሲ ለማስገለል ብርቱ ጥረት ቢያደርጉም ፑቲን ግን ሁለት ጽንፍ ላይ ያሉ ኃይሎችን ማነጋገር የሚችሉ ወሳኝ መሪ መሆናቸውን አሳይተዋል እየተባለ ይገኛል። ኔታኒያሁም ወደ ፑቲን ደውለው የተናገሯቸው ነገሮች ዝርዝሩ ወጥቷል። ጉዳዩን እንመለከተዋለን። ወደ ጋዛ ጉዳይ ተመልሰን ስንገባ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጨረሻው ሰዓት የሰረዙት ስም በሐማስና በእስራኤል መሃል ከፍተኛ ውዝግብ ፈጥሯል። ከፍልስጤም ወገን እንዲፈቱ ከሐማስ ከተላኩት ስሞች መሃል አንደኛውን ኔታንያሁ በአስራ አንደኛው ሰዓት የሰረዙበት መንገድ የኳታሩ ኢምር ሳይቀሩ በነገሩ እንዲገቡበት አድርጓል። የአሜሪካ ልዩ ልኡክም ጭምር ናቸው በስሙ ላይ የፈረሙበት። ኔታንያሁ ይህንን ለምን እንዳደረጉም ታውቋል። የዝነኛው ፖለቲከኛ ባለቤትም ለዚሁ ጉዳይ ካይሮ ትገኛለች። በተመሳሳይ በሐማስ ታግተው ጋዛ ገብተው የሞቱ አይሁዶችን አስክሬን ለመፈለግ ቱርክ፣ ግብጽ፣ ኳታር እስራኤልና አሜሪካ በጋራ ፍለጋውን እንደሚያካሂዱ ታውቋል። በሌላ በኩል ዓለም በመካከለኛው ምስራቅ ጉዳይ ሲጠመድ አሜሪካ የጦር መርከቦቿን በስፋት እያንቀሳቀሰች ትገኛለች። ትራምፕም በቀጣይ ትኩረት ወዳደረጉባት ሀገር ጦራቸውን እያዘመቱ ነው ተብሏል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል ባክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ከጋዛው ሰበር ዜና ስንነሳ የእስራኤል ካቢኔ የትራምፕን የሰላም ሀሳብ መቀበሉን ተከትሎ የእስራኤል ጦር ከተወሰኑ አካባቢዎች መልቀቅ መጀመሩን ቢቢሲ ዘግቧል። ይህንን የተመለከቱ ምስሎችም እየተሰራጩ ይገኛሉ። የጋዛ ነዋሪዎችም ወደ ነበርንበት ወደ ቀያችን እንመለስ ይሆን ወይ ብለው ቀጣዮቹን ቀናት በተስፋ እንዲጠብቁ ምክንያት ሆኗል። ይህ የእስራኤል ጦር እንቅስቃሴ የእስራኤል ካቢኔ ውሳኔን ተከትሎ ጦሩ በ24 ሰዓታት ውስጥ በአንዳንድ የጋዛ አካባቢዎች አከማችቷቸው የነበሩትን የሰራዊት ክፍሎች እንደሚያነሳ ይጠበቃል። በቀጣዮቹ 72 ሰዓታት ደግሞ ሐማስ ይህንን ተከትሎ ታጋቾቹን ያስረክባል። ይህ እንዲሆን ታዲያ የእስራኤል ጦር ይህንን እርምጃ መውሰድ ይጠበቅበታል። ይሁንና በጋዛና እስራኤል ድንበር አካባቢ አንዳንድ ፍንዳታዎች እንደተስተዋሉና ድብደባው መቀጠሉን የቢቢሲው ዘገባ አልደበቀም። በሌላ በኩል እስራኤልና ሐማስ በአንድ ስም እየተወዛገቡ ይገኛሉ። ያ ስም ማርዋን ባርጎቲ ይባላል። በእስራኤል ጦር ተይዞ ላለፉት 21 ዓመታት የታሰረ የ66 ዓመት ጉምቱ የፍልስጤም ፖለቲከኛ ነው። ሐማስ ማርዋን ባርጎቲ ይፈታልኝ ብሎ ለተደራዳሪዎቹ ጥያቄ አቅርቦ ነበር። ጥያቄውም በአመዛኙ ተቀባይነት አግኝቶ የእስራኤል ተደራዳሪ ቡድኖችም ይህንን አረጋግጠው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍም ፈርመውበት ማርዋን ባርጎቲ ይለቀቅ ተባለ። ይሁንና በአስራ አንደኛው ሰዓት ከኔታንያሁ ቢሮ ሰውየው እንዳይፈታ ስሙ መሰረዙን ሚድሊስታይ አረጋግጫለሁ ብሏል። ለማርዋን ባርጎቲ ቅርብ ናቸው ያላቸውን ሰዎች ያነጋገረው ሚድልስታ እንደዘገበው ማርዋን ባርጎቲ ብቻ ሳይሆን ሌሎች ስሞችም በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተሰርዘዋል። አህመድ ሳዳት አንደኛው ስም ነው። የፍልስጤም ህዝባዊ ግንባር መሪ የነበረ ሲሆን ሌላኛው የሐማስ ባለሥልጣን ሐሳን ሰላማ እንዲሁም ደግሞ አብዱላህ ባርጎቲ እንደ ማርዋን ሁሉ ይፈታሉ ተብለው ግምት የተወሰደባቸው ሰዎች ነበሩ። ነገር ግን እነዚህ ስሞችም ተሰርዘው ሰዎቹ እንደማይፈቱ እየተነገረ ይገኛል። ለዚህ ደግሞ ዋና ምክንያት ናቸው ተብለው የተጠቀሱት የእስራኤሉ የብሔራዊ ጸጥታ ሚኒስትር ኢታማር ቤን ግቪር ናቸው። አክራሪ አይሁዳዊ አቋም እንዳላቸው የሚነገርላቸው ኢታማር ቤን ግቪር፣ እነዚህ ስሞች የማይታለፉ ቀይ መስመሮች ናቸው፣ ይህ ደግሞ በፍጹም አይሆንም፣ ከኔታንያሁ ጋር የመሰረት ነው መንግስት ይፈርሳታል እንጂ ማርዋን ባርጎቲና ግብረ አበሮቹ አይፈቱም ሲሉ ኢታማር ቤን ግቪር ኔታንያሁን ማስጠንቀቃቸው ተሰምቷል። ኢታማር ቤን ግቪር በነሐሴ ወር ወደ ማርዋን ባርጎቲ ወደ ታሰረበት እስር ቤት አምርተው እኛን የምታጠቁ ከሆነ በሕይወት አትኖሯትም፣ ከእስራኤል ጋር የሚጫወት ሁሉ ሕፃናትን፣ ሌሎችንም የሚገድል ሁሉ ዋጋውን ያገኛል ብለው የታሰረበት ክፍል ድረስ ሄደው ማነጋገራቸውና ይህም በቪዲዮ መቀረጹ ግርምትን ፈጥሯል። ላለፉት 21 ዓመታት በስር ላይ የቆየው ባርጎቲ በፍልስጤማውያን ከፍተኛ ተወዳጅነት ያለው፣ ምናልባት በቀጣዮቹ ጊዜያት በጋዛ ምርጫ ቢደረግ ባርጎቲ ይምራን የሚለው ድምፅ ከፍ እንደሚል ይጠበቃል። በሁለተኛው ኢንቲፋዳ ማለትም ከ2000 እስከ 2005 እንደ አውሮፓውያን አቆጣጠር በነበረው የፍልስጤማውያን ተጋድሎ ወቅት የእርሱ ስም ከፍ ብሎ ተነስቶ ነበር። 21 ዓመታትን በእስር ቤት አሳልፎ ከጉልምስናም ከፍ ያለ እድሜ ላይ የሚገኘው ባርጎቲ ምንም እንኳን የፋታህ አመራር ቢሆንም ሐማሶች ግን ለቀጣዩ የጋዛ አመራር ፈልገውት መፈታታ አለበት ብለው ስሙን ማስተላለፋቸው ይታወሳል። ይህንን ተከትሎም የኳታሩ ኢምር ሼክ ታሚም ቢን ሐማድ አልታኒ በግላቸው ከፍተኛ ግፊት እያደረጉ እንደሚገኙም ተሰምቷል። ባርጎቲን ለማስፈታት ሌላኛዋ ባርጎቲ ይፈታ ብላ እንቅስቃሴ እያደረገች የምትገኘው ደግሞ ግብፅ ስትሆን የግብፁ የብሔራዊ ደህንነት አገልግሎት ዋና ዳይሬክተር ሜጀር ጄኔራል ሐሰን መሐመድ ራሺድም በዚህ ጉዳይ ላይ ገብተውበታል እየተባለ ይገኛል። ኢታማር ቤን ግቪር ግን የለም፣ ቀይ መስመር ነው ባርጎቲ አይፈታም እያሉ ይገኛሉ። ባርጎቲ እንዳይፈታ የሚፈልጉት ታዲያ እስራኤሎች ብቻ አይደሉም። በፍልስጤም አስተዳደር ውስጥ ያሉ ለመሐሙድ አባስ ቅርብ የሆኑ ሰዎችም ባርጎቲ እንዳይፈታ ፍላጎት አላቸው እየተባለ ይገኛል። ምክንያቱም የፍልስጤም አስተዳደርን ተክቶ መሪ የመሆን እድል ስላለው የመሐሙድ አባስን ስልጣን ይጋፋል በሚል ነው የፍልስጤም አስተዳደር ሰዎች የባርጉቲን መፈታት የማይፈልጉት። ከዛው ከጋዛ ጉዳይ ሳንወጣ በሐማስ እጅ ገብተው በጋዛ የሞቱ አይሁዳውያን ጉዳይ ልዩ ትኩረት ተሰጥቶት ዓለም አቀፍ ግብረ ኃይል እንደተቋቋመም ታውቋል አሜሪካና እስራኤል ያሉበት ግብጽ ኳታር እና ቱርክ የተቀላቀሉት ልዩ ግብረ ኃይል ተቋቁሞ የታጋቾቹን አስክሬን የመፈለግ ተግባር እንደሚያከናውን ታውቋል እስራኤል በጋዛ 48 የሚሆኑ የእስራኤል ታጋቾች እንደሚገኙ ትናገራለች ከነዚህ ውስጥ 26ቱ መሞታቸው የተረጋገጠ ሲሆን ሁለቱ የገቡበት ወይም እጣፋንታቸው አልታወቀም ቀሪዎቹ ሀያዎቹ ግን በሕይወት እንዳሉ ይታመናል ታዲያ በ72 ሰዓታት ጊዜ ውስጥ የታጋቾቹን አስክሬንም ያልሞቱትንም ታጋቾች ማስረከብ ሐማስ ይጠበቅበታልና የ72 ሰዓቱ ገደብ ሳያልፍ ይህንን ለማድረግ ደግሞ ግብረ ኃይል መቋቋም ስላለበት ነው። ቱርክ ኳታርና ግብፅን ጨምሮ እስራኤልና አሜሪካ በጋራ ፍለጋውን የሚያካሂዱት፣ ሐማስ በድርድሩ ወቅት ይፋ እንዳደረገው አንዳንድ የታጋቾች አስክሬን የት እንዳለ አያውቅም። ይህንን ደግሞ በድርድሩ ወቅት ይፋ እንዳደረገ ኒው አረብ ጽፏል። ሲኤንኤን እንደሚለው ደግሞ ከ10 እስከ 15 የሚደርሱት አስክሬኖች ምናልባት ከሐማስ እጅ ወጥተው ሊሆን ይችላል። ምክንያቱም አንዳንዶቹ በእስራኤል ድብደባ ወይም ጥቃት ሕይወታቸው ስላለፈ፣ ቀሪዎቹ የሐማስ አባላትም ቦታውን መልቀቅ ስለሚኖርባቸው አስክሬኖቹን እየተከታተሉ የት እንዳሉ ማወቅ ተቸግረዋል ነው የተባለው። 254 የሚሆኑ የእስራኤል ታጋቾች ወደ ጋዛ ገብተው የነበረ ቢሆንም ከዚህ ቀደም ከሞቱትና ለእስራኤል ከተላለፉት ታጋቾች በተጨማሪ 48 የሚሆኑ ቀሪ ታጋቾች በጋዛ ይኖራሉ። ከነዚህ ውስጥ ሀያዎቹ ብቻ ናቸው በሕይወት መውጣት የሚችሉት። ሐማስ በበኩሉ 200 የሚሆኑ የፍልስጤም እስረኞችን ከእስራኤል እስር ቤቶች እንደሚያስፈታ ይታወቃል። ከነዚህ ውስጥ ከአንድ ሺህ በላይ የሚሆኑት በጋዛ በጅምላ የታሰሩ እንደሆነም ታውቋል። በሌላ በኩል እስራኤል ለፑቲን ምልጃ ልካለች ተብሏል። ይህንን ደግሞ ፑቲን ባንደበታቸው አረጋግጠውታል። ከምዕራብ ኢየሩሳሌምም ከቴራንም ጋር ጥሩ ግንኙነት አለን ያሉት ቭላድሚር ፑቲን የሩሲያ ማዕከላዊ እስያ ጉባኤ ላይ ነው ይህንን የተናገሩት። ታጂኪስታን ለስብሰባ ሄደው ፑቲን ሲጠየቁ እንዲህ አሉ። ኔታንያሁ ደውሎልኝ ነበር። በዚሁ ጉዳይ ላይ አውርተናል። ከኢራን የኒክሌር ፕሮግራም ጋር በተገናኘ አንድ መልእክት እንዲቀበል ተናግረውኛል። እስራኤሎች ለኢራን ይህንን መልእክት አስተላልፍ ብለውኛል። እስራኤሎች ግጭቱ እንዲቆም እንደሚፈልጉ አሳውቀውኛል። ጉዳዩን በሰላማዊ መንገድ እልባት ለመስጠትም ፍላጎት እንዳላቸው፣ ነገር ግን የኢራን የኒክሌር መርሃ ግብርን በተመለከተ አንድ መቋጫ መበጀት አለበት ብለውኛል ሲሉ ፑቲን ለጉባኤው ታዳሚዎች ተናግረዋል። የሰኔው ጥቃት እንደተፈጸመ እስራኤልንም ኢራንንም በማናገር ጥቂት ከሚባሉ የዓለማችን መሪዎች ቀዳሚ ሆነዋል። ቭላድሚር ፑቲን አንዱ ወገን ለምዕራብ ኢየሩሳሌም ትኩረት ባደረገበት ሰዓት እኛ ግን ሁለቱንም ጉዳዩ እንዳይባባስ፣ ግጭቱ እንዳይስፋፋ ስንመክራቸው ነበር ብለዋል። ቭላድሚር ፑቲን አሁንም ቢሆን የኢራን የኒውክሌር መርሃ ግብርን በተመለከተ ምንም አይነቱ ውሳኔ በሰላማዊና በዲፕሎማሲያዊ መንገድ ብቻ መቋጨት አለበት ብለዋል። የሩሲያው ፕሬዝዳንት ይህንን ለማድረግም እኛ ዝግጁ ነን። ማድረግ የምንችለውን ነገር ሁሉ እናደርጋለን። ዓለም አቀፉ የአቶሚክ ኃይል ኤጀንሲም ይህንን ጉዳይ በሚገባ እንዲገፋበት እንተባበራለን ብለዋል። በመጨረሻም የአሜሪካ ጦር በተለያዩ አካባቢዎች ወታደራዊ እንቅስቃሴ እያደረገ ይገኛል። በተለይም በካሪቢያን በርካታ የጦር መርከቦቹን በዓለም አቀፍ ውሃ ላይ እያንሳፈፋቸው ነው ተብሏል። በካሪቢያን አካባቢ ጦር እየሰበቀች ነው የተባለችው አሜሪካ በቬንዙዌላው የኒኮላስ ማዱሮ መንግስት ላይ ጦርነት ልታውጅ ትችላለች የሚል ስጋት በብዙዎች እንዳደረ ይታወቃል። የኒኮላስ ማዱሮን መንግስት መገልበጥ ወይስ ደግሞ ትራምፕ እንደሚሉት የአደንዛዥ ዕፅ ነጋዴዎችን መቆጣጠር የወታደራዊ ዘመቻ ግብ እስካሁን ያለየለት ጉዳይ ሆኗል። አደንዛዥ ዕጽ ነጋዴዎች የሚንቀሳቀሱባቸውን የተወሰኑ መርከቦች በሚሳኤል ያጋየችው አሜሪካ በአሜሪካ የሚገቡትን እጾች በተመለከተ የቬንዙዌላ መንግስት የሚያደርገው ነገር አለና ይቀጣል እያለች ትገኛለች። አሁን ከአስር በላይ የሚሆኑ የአሜሪካ የጦር መርከቦች ዓለም አቀፍ በሆነው የካሪቢያን ውሃ ቬንዙዌላን ተጠግተው አፈሙዛቸውን አስተካክለው ቆመዋል እየተባለ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ስትከታተሉ ስለ ቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።